አሰላም አለይኩም ወረህመቱላሂ ወበረካቱህ ውድ የእስሪ ቤተሰቦች እንዴት ናችሁ ሁሉ ሰላም ከካሉ ሰላም አልሀምድሊላህ ዛሬ ሩዝ ነጭ ሩዝና ዶሮ ነው የምንሰራው በሊጠም ወጥ ማለት ነው እና ሽንኩርት ወጭቻለሁ እዚህ እዚህ ቲማቲምና ቃሪያ፣ ማጂ፣ ነጭ ሽንኩርት አድርጋለው። ከዛ ዶሬቱን ቆረጠን እናጥባታለን ማለት ነው። ሳላ ወደ ስራ አህ ተከተሉኝ ነው! አንድ ማጂ ዘይት ዘይት እና አንድ ማጂ ያለው አንድ ማጂ እና ዘይት አድርጊ ያለው። በጣም ጨምር ያለው። እዚህ ጋ ሩዝን አጥባለሁ። ሩዝን ጨምር ያለው። እዚህ ጋ ሩዝን ጨምር ያለው። ሽክላ እና ቆዳ ተጨምሮበታል። ከዛ ቲማቲምን ጨምረናል። በዶሬቱ ቲማቲም ጨምረናል። ሁለት ማጂ ሁለት ማጂ ጨምራለሁ። ሁለት ጨመር። ሩዙ የሚመስል ልጆቹ ይወዳሉ ትንሽ ወተት አለ ነው የሚጥማቸው ነው። ያው እናንተ ባታረጉም ችግር የለውም። ሩዝ ጨርሰህ መብሰል ነው የቀረው። ከዛ... ከደናል። አሁን ስንት ነው? አስራ አምስት ደቂቃ ይበቃዋል። በረይቱን ቆራርጫ አለሁ እ ቢያት አለሁም ሰርሱ እየበሰለ ነው። ዶሮዋን ጨምረናል ሩዙ እየበሰለ ነው። በዚህ ውስጥ ቅመም አለ፣ ያልተፈጨ ነው። ስለዚህ ቅመሙን የማይፈልግ ስላለብኝ ጣዕሙ ብቻ እንዲገባ እንደዚህ እዚህ ጋር አስገብቼ ከደንኳት። እዚህ ጋር ሀይል ምንድን ነው፣ ቀረፋ ቅመም አድርጌበታለሁ ማለት ነው። አማ እኔ መስላል ያው ሁሉም በየቤቱ ቅመም የሚወደው አለ፣ አይወዳለኝ። እኛ ጋ አይወዳም። ስለዚህ በዚህ ነው ቅመሙን የማስገባው። ጣዕሙ እንጂ ቅመሙ እንትን ጋ አይገባም ማለት ነው። ዛሬ ጁማ ነው። መልካም ጁማ በዚህ አጋጣሚ ብያለሁ። ሥራውን እደራረግ አካባቢ ምንም ውሃ ሳላደርግ በራሱ እንደዚህ ሆኖ ይበሰላል። ውሃ አላደረኩም። ሽ ሆናረግበታለን አሁን ደርሷል። ለቤተማች ሩዙ ይሄን ይመስላል ታቀርብና